ቴሌብራችሁን በሳፋሪኮም ሲም እንዲሁም ደግሞ ቴሌብራችሁን በዋይፋይ አክሰስ እንዲሁም ደግሞ ቴሌብራችሁን ባልከፈታችሁበት በሌላ ሲም ካርድ መጠቀም እንደምችሉ ታውቃላችሁ። እንዴት እንደሆን ላሳያችሁ። ወደ ቴሌብራችሁ ላይ ይህን ሴቲንግ ለማስተካከል ለአንድ ጊዜ ብቻ በከፈታችሁበት ሲም ካርድ ትገባላችሁ። ሎጊን ካደረግን በኋላ ከታች አካውንት የምትለውን እንመርጥና መሀል ላይ አካባቢ አክሰስ ኦን ዋይፋይ የምትለዋን ቲክ እናደርጋለን ወይም እንመርጣለን። ከሚመጡት አማራጭ ኦሎይስ እና ሴት ኤክስፓየር ዴት የሚል አለ። ኦሎይስ ለሁሌውም እንዲስተካከልላችሁ ከፈለጋችሁ ኦሎይስ የሚለውን ትመርጣላችሁ። አሊያ ግን ሴት ኤክስፓየር ዴት ብላችሁ በተወሰነ ሰዓት ኤክስፓየር ዴት ትመርጡ እና ከታች ኔክስት የሚለውን ትጫናላችሁ። በመቀጠልም ታች አይ ሃቭ ሪድ የሚለውን አግሪመንት ቲክ ታደረጉ እና ከታች በኩል አክቲቤት የምትለዋል አክቲቬት ብላችሁ ትጫናላችሁ። ስለዚህ ከዚህ በኋላ ያለ ምንም በማንኛውም ዋይፋይ እና በማንኛውም ሲም ካርድ ሎጊን አድርጋችሁ ቴሌብራችሁን መጠቀም ያስችላችኋል ማለት ነው። መሰል ቲፖችን ለማግኘት አዲስ አበባም ገብቼ ታክሲ የሚሆን ምን ይዤ ሰራ ሰራ አደርግና ደግሞ ቤት